ሰላም ሁላችሁም፣ ወደ ምርጥ አስር መረጃዎች ቤስቶፕ ቴን ኢንፎ እንኳን በደህና መጡ። ዛሬ ደግሞ እንደ ኤሮፓያን አቆጣጠር እስከ 2025 ባለው መረጃ መሰረት በዓለም ላይ ያሉ አስር ምርጥ ረጃጅም ህንጻዎችን እናቀርብላችኋለን። የላይክ ቁልፍን መጫንና ለተጨማሪ አስገራሚ እውነታዎች ሰብስክራይብ ማድረግ እንዳትረሱ። ሰማይ ጠቀስ ህንጻዎች ህንጻዎች ብቻ አይደሉም፣ ደመናን የሚነኩ የምህንድስና ድንቅ ውጤቶች ናቸው። ከእስያ አስደናቂ የሥነ ሕንፃ ጥበቦች እስከ መካከለኛው ምሥራቅ ተምሳሌታዊ ግዙፍ ሕንፃዎች ድረስ እነዚህ ሕንፃዎች የሰማይ መስመርን እንደገና ይገልጻሉ። ከቁጥር 10 ስንጀምር፣ ቁጥር 10 ታይፔ 101፣ ታይዋን አገር ይገኛል። ቁመት 508 ሜትር ወይም 1667 ጫም። በአንድ ወቅት የዓለማችን ረጅሙ የነበረው ታይፔ 101 በቁጥር 10 ላይ በጠንካራ ሁኔታ ይገኛል። በቀርከሃ ተመስቶ የተሰራው ይህ ባለ 101 ፎቅ ግንብ ዘመናዊ ንድፍን ከባህላዊ ተምሳሌታዊነት ጋር ያዋህዳል፣ እንዲሁም አውሎ ነፋሶችንና የመሬት መንቀጥቀጦችን ለመቋቋም የተገነባ ነው። ቁጥር 9፣ ሲቲክ ታወር ቻይና ዙን ቤጂንግ ቻይና ይገኛል። ቁመት 528 ሜትር ወይም 1732 ጫም። ዙም ተብሎ እንደሚጠራው የጥንት የወይን ዕቃ ቅርጽ ያለው ሲቲክ ታወር የቤጂንግን የሰማይ መስመር ይቆጣጠራል። በሰሜን ቻይና ረጅሙ ሕንፃ ሲሆን የከተማዋ ፈጣን ዘመናዊነት ተምሳሌት ነው። ቁጥር 8 ቲያንጂን ሲቲኤፍ ፋይናንስ ሴንተር ቲያንጂን ቻይና ይገኛል። ቁመት 530 ሜትር ወይም 1739 ጫም። ይህ የወደፊቱን ዘመን የሚያንጸባርቅ ግንብ ረጋ ያሉ ኩርባዎች እና ኃይል ቆጣቢ ቴክኖሎጂ አለው። ረጅም ብቻ ሳይሆን በዓለም ላይ ካሉ እጅግ አረንጓዴ ሰማይ ጠቀስ ሕንፃዎች አንዱ ነው። ቁጥር 7። ጓንግዙ ሲቲኤፍ ፋይናንስ ሴንተር ጓንግዙ ቻይና ይገኛል። ቁመት 530 ሜትር ወይም 1739 ጫም። ከቲያንጂ መንቲያ ህንፃ ጋር ተመሳሳይ ቁመት ያለው ይህ ሁለገብ ሰማይ ጠቀስ ህንፃ ቢሮዎችን፣ አፓርታማዎችን እና በፕላኔታችን ላይ ካሉ ፈጣን አሳንሰሮች አንዱን ይዟል። በሰዓት 72 ኪሎ ሜትር ይከንፋል። ቁጥር 6። አንድ የዓለም የንግድ ማዕከል ኒውዮርክ ከተማ አሜሪካ ይገኛል። ቁመት 541.3 ሜትር ወይም 1776 ጫማ። የጽናት ተምሳሌት ሆኖ የተገነባው አንድ የዓለም የንግድ ማዕከል በምዕራቡ ንፍቀ ክበብ ረጅሙ ህንፃ ነው። ቁመቱ 1776 ጫማ ሲሆን የአሜሪካ የነፃነት ዓመትን የሚያስታውስ ነው። ቁጥር አምስት ሎቴ ወርልድ ታወር ሴይል፣ ደቡብ ኮሪያ ይገኛል። ቁመት 555 ሜትር ወይም 1819 ጫም። ይህ ቀጠን ያለ ግንብ የቅንጦት ሆቴል የመመልከቻ ማማ እና ሌላው ቀርቶ የሰማይ ላይ የእግር መንገድ ይዘዋል። የደቡብ ኮሪያ ረጅሙ መዋቅር ሲሆን ለማንኛውም የሲውል የሰማይ መስመር ፎቶ የግድ መታየት ያለበት ነው። ቁጥር አራት ፒንግ አን ፋይናንስ ሴንተር ሄንዘን ቻይና ይገኛል። ቁመት 599 ሜትር ወይም 1965 ጫማ የቴክኖሎጂ ማዕከል በሆነችው ሽንዘን ላይ ከፍ ብሎ የሚታየው ፒንግ አን ፋይናንስ ሴንተር የከተማዋን ፈጣን እድገት ያንጸባርቃል። በሚያብረቀርቀው የአይዝጌ ብረት መሸፈኛው ረጅም እንደሆነው ሁሉ ቅጥ ያጣም ነው። ቁጥር 3 አብራጅ አልቤት የሰዓት ግንብ መካ ሳውዲ አረቢያ ይገኛል። ቁመት 601 ሜትር ወይም 1972 ጫማ። ከታላቁ መስጊድ ጥቂት እርምጃዎች ርቆ የሚገኘው ይህ ግንብ የዓለማችን ትልቁን የሰዓት ገጽ እና የቅንጦት ሆቴል ይዟል። መንፈሳዊ እና ስነ ህንፃዊ ግዙፍ። ቁጥር 2 ሻንጋይ ታወር፣ ሻንጋይ ቻይና ይገኛል። ቁመት 632 ሜትር ወይም 2073 ጫማ የንፋስን ጫና ለመቀነስ በሚያገለግል ጥምዝ ንድፍ የተሰራው ሻንጋይ ታወር የቻይና ረጅሙ እና ዓለም አቀፍ የዘላቂነት ተምሳሌት ነው። በተጨማሪም የዓለማችን ከፍተኛውን የመመልከቻ ማማ ይዘዋል። ቁጥር አንድ ቡርጅ ካሊፋ ዱባይ፣ የተባበሩት አረብ ኤምሬቶች ይገኛል። ቁመት 828 ሜትር ወይም 2717 ጫማ እዚህ ምንም አያስደንቅም። ቡርጅ ከሊፋ አሁንም የሰማያት ንጉሥ ሆኖ ቀጥሏል። በ828 ሜትር ከፍታው ሌሎች ሁሉ ያሳንሳል። ሕንፃ ብቻ አይደለም፣ የትልቅ ምኞት፣ የፈጠራና የሰው ልጅ አቅም ተምሳሌት ነው። ከእነዚህ ግዙፍ ሕንፃዎች የትኛውን መጎብኘት ይፈልጋሉ? በአስተያየት መስጫው ላይ ያሳውቁን። ለተጨማሪ ሰማይ ጠቀስ ይዘቶች፣ ለምርጥ አስር መረጃዎች ቤስት ቶፕ ቴን ኢንፎ፣ ላይክ፣ ሼር እና ሰብስክራይብ ማድረግን አይሱ። ስለተመለከታችሁን እናመሰግናለን።